ሰላሳኔ እንደውም ደውዬ በደንብ አርገሽ መርፌውን በደንብ ማደንዘዣውን እንዳትሰጪው፣ ማደንዘዣው እያወቀው ፔኑን እያወቀው አርጊ ነው። የእኔ ጓደኞች ይመጣሉ። የእኔ ጓደኞች መተው መማለል አለባቸው። በዚህ ደግሞ በተለጠፈ ነገር ልጣላ እንዴ? ያዩትን ስስጠላ ዞር በልሽ። እግዚአብሔር ሴት ወንድ የሚባል ነገር እዚህ ነገር ህክምና ላይ መርጣ አትታከምም እንዴ? ሁሉም ደንስ ይካል። በእናትህ ደግሞኛ ነው ነው። ሌላ ሴት ፊት ልብሳው ልቅ ነው። ህክምና እኮ ነው ይሄ። ስፋ እስፋ አለም አይደለም እኮ ሰላም ሰላም፣ እንዴት ናችሁ? የዚህ ዩቲዩብ ተከታታዮች እንግዲህ ዛሬ በአዲስ ቪዲዮ ነው እየመጣን ያለ ነው። እንግዲህ እንደምታውቁት ቪዲዮ ነው የመጣ ነው ከሰሞኑ ትንሽ ሹካታ ምናምን ምናምን ትንሽ ፈታ የሚያደረግ ነው። ሰሞኑን እንግዲህ የነበረውን ነገር አይታችኋል፣ ያለውን ነገር እንዴት እንዳሳለፍን ምናምን ሁላችሁም አይታችኋል። እንግዲህ እናንተ እንዳሰባችሁት ሳይሆን እኔ ትክክል ሆኜ ነገሮችን አልፈናል እዚህ ጋ ሌላ ነገር ከማውራቴ በፊት ስለምትሰፖርት ስለምታደርጉን ስለምትሰጡን ድጋፍ በሙሉ በጣም ነው የምናመሰግነው በጣም ነው የምናከብራችሁ የምንወዳችሁ እንግዲህ ዳጊ ሰሞኑን በጣም እንዳስከፋኝ እናንተም ታውቃላችሁ ኮሜንት ላይ ኮሜንት እንደምታደርጉልኝም ሁላችሁም እንደምትሉ በቃ እየወደደሽ አይደለም እየተጫወተብሽ ነው ምናምን ምናምን ብዙ ነገር ስትሉ ነበረ እንግዲህ ሰሞኑን የተለቀቁት ቪዲዮዎች እንዳያቸቸው፣ ከሆነ ደግሞ ያንን ነገር የሚያሳምን እንዲያሳምን የሚያደረግ ነገሮች ነው የነበረው። እንግዲህ ዳጊ እንግዲህ አይታችሁታል ምን አይነት ነገር እንዳደረገ። ሰው በጣም ያው የሚያስቅም አለ የሚያሳዝንም ነገር አለ ምናምን እንግዲህ ዳጊ ሊገረዝ ገብቶ አልፈልግም ብሏል። ምክንያቱም ምንድነው፣ እንደዛ የለፋንበት ከእናንተ ጋር ስናወራ የነበረው ሁሉን ነገር አስተካክለን ነርስ ጋር ደውለን ያለውን ነገር ጠይቀን አውርተን ጨርሰን ከገባን በኋላ እዚህ እንግዲህ ምንድነው የተፈጠረው ነገር፣ እምቢ ብሎ ነው አልገረዝም ብሎ ነው። የሮጦን ሩጫ እንኳን እኔ ማንም ይደርስበት አልነበረም የነበረው ሁኔታ ምናምን አይ ነው። በጣም ተጨንቋል ምናምን፣ ግን እኔ በዚህ መሀል ውስጥ በጣም ጥርጣሬ ውስጥ ነው የገባሁት። ምክንያቱም ምን እየተደረገ ነው? ምን እያደረገ ነው? እውነት ነው ወይ ይሄ ነገር? ወይስ እያሾፈ ነው? ምንድን ነው? ምን እያደረገ ነው ብዬ በጣም ተሰምቶ የነበረ በጣም ከፍቶ የነበረ እያንዳንዱ ነገር ሁሉ እንደምታውቁት ሁሉም እንትን ፈረሰው አይደል? ትፈራላችሁ እንደሰው ምናምን እና ማመን ባለብኝ መልክ አምኛለሁ። ያለው ያለውን ነገር እንዲስተካከል ነው የምፈልገው። እኔ ዳጊ ወደ ሕይወቱ እንዲመለስ ፈልጋለሁ። ወደ ጥሩ ማንነቱ እንዲመለስ ፈልጋለሁ። ወደ ያለበት ይሄ ያለበትን ጭንቀት፣ ችግሮች ረስቶ ሙሉ ሰው ኦፍኮርስ ሙሉ ሰው እንዲሆን እንደ ማንኛውም ወንድ ራሱን ችሎ የሚፈልገውን ነገር እንዲያደርግ ፈልጋለሁ። እስካሁን ደግሞ እኔ ያልተውኩትም እንደዚህ አይነት ነገር ገጠመው ብዬ አልተወኩትም። ከልቤ ፍቅር ስላለኝ ነው፣ ስለምወደው ነው። ችግሩም ላይ ሀዘኑም ላይ ደስታውም ላይ በቃ ሁሉም ነገሩ ላይ መካፈል ስለምፈልግ ነው። እና ዳጊ ሊገቡት የማይችሉ አንዳንድ ነገሮች ሊኖሩ ይችላሉ። እነዛን ነገሮች ደግሞ በሂደት ሲያያቸው የሚያስተካክላቸው ነገር ሊሆን ይችላል እና እኔ ሴት በዚህን ያህል ይፈራል ብዬ እኔ ከሚያረጋቸው ነገሮች በሙሉ ዳጊ ሴት ይፈራል ብዬ ለእኔ ለማሰብ በጣም ይከብደኛል። እግዚአብሔርን ነው ምነግራችሁ። አሮ ነው በጣም ነው የሚፈራው። በቃ ይሄ ነው ብዬ አልነግራችሁም። የዛለትም እንግዲህ ስንት ነገር ጨርሰን አውርተን ከገባም በኋላ ምንድነው የተፈጠረው ነገር? ዶክተሯ ሴት ናት ብሎ ነው ሮጦ የሄደው። እንግዲህ ምን ማድረግ እንደምችል አላውቅም። እና እንደምታውቁት እንግዲህ በጣም ነው የተናደድኩት። የዛነት እንዴት ሮጦ እንደሄደ እራሳችሁ ማየታችሁታል ምናምን በጣም ነው የደበረኝ። እኔ በሰዓቱ የውሸቱንም ነው የመሰለኝ ምናምን፣ ግን ቁጭ ብዬ ደሞ ያው ገባችኋል። ጥጌ መሄድ አልችልም። ይሄን ነገር ከበር ማድረግ አለብኝ ማስተካከል አለብኝ ምናምን ቁጭ ብዬ ሳወራው ደግሞ ለምንድን ነው የሄደው ያው ዶክተሯ ሴት ስለሆነች ማንም ሴት እንዲነካኝ አልፈልግም ነው። ግን ህመም ታሞ ምርጫ የለም። እኔ አንድ ህመም ካለብኝ ህመሜ በእንትን ነው ሊሆን የሚችለው። ማለት አንድ ሰው ሲያመው ዶክተር መርጦ አይደለም መድኃኒት መርጦ አይደለም ሰው የሚሻለው። ስለዚህ ወንድ ሚያይን ከሆነ ወንድ ያኛል፣ ሴት ሚያይን ከሆነ ሴት ያኛል። ዶክተር እስከሆኑ ድረስ እኔ ልመርጣቸው አልችልም። በሽታ መርጠህ አይደለም የምትይዘው ምናምን ና ምንም ማድረግ አይቻልም። ስለዚህ እኔ በዚህ ሁኔታ ከእሱ ጋር በጣም ተጨቃጭቄ ከዚህ በኋላ ወንድም ይሁን ሴትም አሁን እኔ አላሳመንኩትም። እሺ ወንድ ነው ምንትን የሚልህ ምናም ምናም አላልኩትም። ቢኮዝ ማመን አለበት። በቃ አሁን ወደ ነገሮች ወደ እውነታው ማለፍ አለበት። ነገ ጠዋት የሆነ ነገር ሀፕን ቢያደርግ ሴትን የመፍራት እንትኑ ካልጠፋ ከባድ ነው የሚሆነው። ስለዚህ አይሆንም ብያለሁ። ሴትም ይሁን ወንድም ከዚህ በኋላ ምንም አይነት ርኅራህ የለም። እንደ ባይዘዌ ማለት ነው። ምንም አይነት ፊት ነው ያልሰጠሁት። ከዚህ በኋላ ልሰጠውም አልችልም። ምክንያቱም ማንም ሰው ሊለፋው ከሚችለው በላይ ነው የለፋሁት። ከገባው እንደቀላል እንዲያይብኝ አልፈልግም ድካሜ። ዛሬ እንግዲህ ቀጥሬዋለሁ ይመጣል እንግዲህ ምንም ሴትም ትሁን ዶክተራ ወንድም ትሁን ከፈለኩ ራሴ አስገብቼ ነው ይሄን ነገር የማደርገው። ስለዚህ ምንም አይነት እንትን እንዲወስድብኝ አልፈልግም። በትክክል ተገርዞ መውጣት አለበት። ያው እንዲድን ስለሚፈልግ ነው። ካለበት ጭንቀት ካለበት ስትረስ ውስጥ ምናምን እንዲወጣ ስለሚፈልግ ነው። ያን ያህል እናንተ በሌላ መንገድ እንዳትተረጉሙ። ምክንያቱም ዳጊ እኔ መጨረሻው ልሆን እችላለሁ። እኔ መጨረሻው ላልሆን ይችላል። አይታወቅም ይሄን መደምደም አይታወቅም። ግን ለነገ ህይወቱ፣ ለነገ ማንነቱ ራሱን መተካት አለበት። ራሱን መቋቋም አለበት። ራሱን መምራት አለበት። ይሄ ደግሞ ግዴታ ህይወት ብላችሁ ስታስቡ አንድ አካል ደግሞ ግዴታ ያስፈልጋቸዋል። ስለዚህ በትዳር ውስጥ ለመኖር ልጅ ወልዶ ቤተሰብ መስርቶ ለመኖር እዚህ ጋር ማስተካከል ያለበትን ነገር ማስተካከል አለበት። እሱ ያላስተዋለውም፣ እኔ ካስተዋልኩት ደግሞ ይሄን ነገር ይሄን ማስተካከል እፈልጋለሁ፣ አብሮኝም ቢሆን አብሮኝም ባይሆን። አንዳንድ ሰዎች አይወድሽም ምናምን ብላችሁ ቴክስት ያደርጋችሁ ልጆች አላችሁ፣ መውደዱንማ በደንብ ጠንቅቃችሁ ታውቃላችሁ። ሁሌም ነው የምናገረው፣ እኔ የሰጠኝን ነው እየመለስኩለት ያለ። ያልሰጠኝን ነገር ፍጹም ነው ዳግል መልስ ላይ አልችልም ዳጊ ለኔ ቦታ ባይኖረው እኔ ለዳጊ ምንም አይነት ቦታ አይኖረኝም። ከማክበር ከሰላምታ ከጥሩ ምላሽ በቀር የተለየ ነገር ሊኖረኝ አይችልም። ሰጠኝ እና የመለስኩለት ስለዚህ ህክምናው መውሰድ አለበት። ህክምናው ለራሱ ነው የሚጠቅመው ለማንም አይደለም። ስለዚህ የሚያስፈልገውን ነገር እንዲያደርግ አሁን እሱን ቀጥሬ ያለው እሱ እስከሚመጣ ድረስ ለእናንተ ነው። እንደዚህ እኔ ማወራላችሁ እንጂ ለሱ በጣም በጣም ተቆጥቼ በጣም እንደመረረኝ እንደከፋኝ ምናምን አድርጌ ነው ነገር፣ ለእናንተ ነው ሁሉ ሚስጥር የሚነገራችሁ በጣም እንትን አድርጌ ነው ያመጣሁት ዛሬ ላይ ግን በቃ በጣም ሲሬል ሰውኝ ከሆነ ይሆናል ካልሆነ አም ሶሪ ትቼ ሁሉ ሄዳለሁ እለው አለው። ግን መቼም ትችዋ የመፍት ጉዳይ ነው። አሁን በኋላ እንደማልጫነ ነገሮች አሉ። ስቀጥረን አሁንም ካልተመቸ ደግሞ ጊዜ መፍጀት የለብንም። እንደውም ድካም ምናምን ስላለብኝ ምግብ ምግብ ላትፈልጋለሁ፣ መሄድ እንችላለን። አለመገረዝ ትችላለህ፣ ችግር የለውም። ስለዚህ እኔ ራሴን ችዬ እንትን እና በርተናል መብት ነው። ኤኒ ታይም እኮ እኔ መቸገር ምን ለ ነኝ፣ ተቸገርኩኝ አላልኩም። ኖርማሊ ግን ባረክልኝ ነገር እኔ ባረክኩልህ ነገር ደስተኛ የምትሆን የሚመስለኝ ካልሆነ ደሞ ኤኒ ታይም አንተ በምትፈልግ ሰዓት ሁሉ ነገር መሆን ይችላል። አሁን ገብተን መገረዝ ካልፈለክ ደግሞ መሄድ እንችላለን

የዛኔም ሴት ስለነበረች ነው እንጂ እኮ ተስማምተን መተናል። እኔ ሴት ነኝ አይደል እንዴ? ሌላም ሰው ሌላ ሰው ነው አይደል ሴት ወንድ የሚባል ነገር ላይ ሌላ ሴት ፊት ወይ ዋና ምናምን፣ ወይ ምናምን የሆነ መዝናኛ ቦታ አይደለም

መብት ነው ንብረት ማቆየትም ማዘገየትም እችላለሁ። ነው አልፈልግም። ይሄ እኮ ከቤት ከመኪና ከወርቅ ከዳይመንድ ራሱ የበለጠ ዋጋ ያለው በፍጹም በፍጹም። እዚህ ጋር ሲጀመር ማለት ነው አንተ ፍላጎት አለ አይደል እንደዚህ አይነት ነገር አንተ ነው የምትፈራው ሴት ጭራሽ በግድግዳ ሰው ጓደኞች ደኞች ሲመጡ የኔ ጓደኞች ይመጣሉ፣ የኔ ጓደኞች መተው መማለል አለባቸው። በዚህ ደግሞ በተለጠፈ ነገር ልታላ እያወቀው ፔኑን እያወቀው

ይሄ ሕክምና የሚያስፈልገው ነገር ነው። አንተ መምረጥ አትችልም። የምትመርጠው ነገር ሱፐር ማርኬት ሄደ፣ ይሄን ፈልጋለሁ፣ ይሄን አርጉልኝ፣ በዚህ ቀይሩልኝ፣ በዚህ ለውጡልኝ ምናምን የምትለው ሱፐርማርኬት ሄደ ወይም ይሄ የገበያ ማዕከል ምናምን ነው። ሕክምና መተ ዶክተር ትመርጣለህ? ማነህ አንተ? ለሕክምና የመጣ እኮ ዶክተር ነው። ምን ማለት ነው? ከዚህ ይጀምራል ስነ ምግባር። እሺ እግዚአብሔርን ስነስርዓት ይኑራል። ካልሆነ ደግሞ እኔ በጣም ደክሞኛል፣ አንኛ አንተ በጣም አቆይታኛል፣ እዚህ ጋር መቆም አይጠበቅብኝ ከፈለክ ው ካልሆነ ልት

የሆነ ነገር አንተ ጊት በጣም የምታስፈራው እግዚአብሔር እንዴ! ስም ግን እንዴት ነው ነገሩ እንዴ? የሚያላቀም የሆነ ለምልስስ ቦታ ነው። አንዴ ሌላ ሌላ ቦታ ምናምን ኮ ቢሆን ችግር የለም እንዴ፣ አንተ ወንድ ነህ፣ በዛ ላይ የአርሴናል ደጋፊ ነህ። በጣም ብዙ ቻሌንጅ ነው የምታውቁ ሰዎች ናቸው የአርሴናል ደጋፊዎች፣ እና ይሄ ኮ በጣም ኢዚ ነው ለእናንተ። በዛ ላይ ደግሞ ወንድነትን አውቃለሁ ከሚል ሰው እንደዚህ ያለ ፍራቻ ነው። አይ ወንድነትና ይሄ አይገናኝ ሜሪ እንዴ በጣም ስስ። አይ እኔ ወንድ ነኝ ከሚል ሰው እንደዚህ መጨናነቅ ምናምን ከሚፈራ ሰው እኔ አላውቅም ከተገረዝኩኝ በኋላ የኔሱን ነገር አዩ። ግን በቃ እስቲ አሞኛል፣ ራሴ ወለት እንሽ፣ አሞኛል ወለት ለራሴ እንሽ። ማሳጅ እውነት ማሳጅ መግባት ፈልጋለ። በወራ የሚመከር ነገር እኮ ነው ማሳጅ እኮ። ይሄ ጓጎሎ ሰውነት መፍታታት አለበት ምናምን እኔ ደግሞ ስፖርት እየ ስለጀመርኩኝ አሁን ግዴታ ሰውነቴ እየተያያዘ ነው። ስለዚህ የግድ ያስፈልገኝ። እኔ ሴት እንድትሆን ይደብረኛል ዳጊ። አሁን ይሄ የሚያስከፋ ነገር ነው። ወንድ ቢነካኝ ሴት ነው እንዴ ማንም ሰው ሄዶ የሚሰራበት ነው። ማሳጅ አብሮ መሄድ እንችላለን። ስፖርት ስለጀመርክ ነው። ሴት ማሳጅ ወይኔ ጉዴ፣ ዳጊ ግን እግዚአብሔር ያዝልቅልኝ። እንዲህ ሴት የምትፈራውን ነገር አምላኬ፣ ወይ አትቀይርብኝ፣ የኔ አባት እግዚአብሔር እንደዚህ አይነት ሰው ግን ደግሞ ይሄ ሴት ማለት ሴት ነው የምታሻው፣ ምናምን ወንድ ቢሆን ትንሽ እንዲያውም ያስፈራል። እንዴት ነው ራቁትሽ ወንድ አየሽ፣ ምናምን ያስፈራል። ምክንያቱም ጸጉርን አትቆረጥም። ምን ግዳንት አልገባኝም እግዚአብሔር

ስሚ ያጋጣሚ ጉዳይ እኮ ነው። አቃጩ በነበርኩ በሰባት ቀን ምናምን የዛን ግን ነበር አልቻሉ እና ግን ሳድግ ደግሞ አድቫንቴጅ አለው አደጋህ ምናምን መሆኑ

የትርክ ደግሞ አንተ እንዴት ነው? እኔ ከተሸኛኘን በኋላ ሌላ ቦታ እየወጣ ትዞራለህ እንዴ? አይ የሆነ አስራ ሁለት አመት ሄደ ነው ምናምን ሄጄ ነበር። አሁን ከሚሆን ትንሽ ቆይተ ባለበት ይጠቅመሃል። አሁን ስታወራ እግዚአብሔር ቪዲዮ ይሄ ምትሰራቸው የቲክቶክ ቪዲዮዎች አሉ፣ እነሱን ነው የሚመስለኝ ፊት ላይ ያለው። ወይኔ በጣም ነው በቃ። እና በዚህ አጋጣሚ እድለኛ ነሽ ልሽ ፈልጋለሁ። ጭራሽ ነኝ እድለኛው። እሺ፣ አንተ ተገረዚው ነው ችግር የለውም። ጭራሽ እድለኛ ሞኛለሁ። ይሁን ይሁን፣ ጥሩ። ከዚህ በላይ እኮ ሎተሪ የለም። ሎተሪ ማለት ሎተሪ ብዙ ደስታን ይገዛ አይደል? ይሄም ደስታ የሚገዛ ነገር ሲሆን ጥሩ ነው። አንተ እስከምትሰራ ደርሽ እንጣም ማሳጅ። እሺ እሺ፣ ተው ተው በቃ እሺ ነው። አብረን እንሄዳለን እኮ ስለአመመኝ። ወይ አንተም ቤት አስገብቼ ወጥቼ ማሳጅ አድርጌ ተመልሼ ወይ ቢቀርም፣ ዛሬ ወገቤን ስለአመመኝ እኮ ነው ስፖርት የጀመርኩት። ስፖርት እያመመኝ ነው እና ኤርፖርት ልሸኛት ብፈልግ እገባለሁ እንዲካልከኝ አልተየለ አላስገባም። ስነ ስርዓት አንተ አዛ ዓይነት ነው ነርሷ። ለዛ ነው ሴት እንዳትሆንም እኮ የፈለጉት እኔ እራሴ አሁን እንደ እሷ ደግሞ ብትወድስ ባልቀልደኛ አዎ ይላል እንደ ግባ እሺ እያየሁ ግባ መቼም ዛሬ አትወጣም ጥሬ ሲጀመር እንደዚህ አይነት ስሜትስ ስለመጣልኝ ደስ ብሎኛል ለእዛ ነው እኔ ይችላል እያልኩ ምናምን እንጂ እሄዳለሁ ባለኝ ቁጥር ልቤ እያለ እኔ ማሳጅም አልገባም ወገቤም አልታመም። ማወቄ ነው ምንም የሆንኩት ነገር የለም። ግን በቃ የእሱ ሁኔታ እንትን እንዲል ብዬ ነው ችላ ችላ እንዳልኩት እንዲሰማው አድርጌ ነው። እግዚአብሔር የተመሰገነ ይሁን። እውነት ይህን በራሱ ፈቅዶ ደግሞ መምጣቱ በጣም ለእኔ ትልቅ ነገር ነው። በጣም ነው ደስ ያለኝ እግዚአብሔርን፣ ስለዚህ እግዚአብሔር የተመሰገነ ይሁን። ዳጊም መቶ እንግዲህ ምን እንደሚሰማው አላቅም እግዚአብሔር እንግዲህ ፍቃድ ጥሩ ነገር ቢገጥመው ነው ደስ የሚለኝ። በእርግጥ ያው ያስፈራል፣ እኔም ቢሆን እፈራለሁ። ህመም ሊኖር ይችላል፣ እውነት ነው። በጣም በቃ ነገሮች ከባድ ይሆናል ምናምን፣ ግን በቃ አዲስ ሰው ነው የሚሆነው። በእውነት በጣም ብዙ ነገሩ ይቀየራል ብዬ አስባለሁ። እንግዲህ ሰው ያስበዋል፣ እግዚአብሔር ምንድን ነው እግዚአብሔር ያሳካል። ስለዚህ እግዚአብሔር ይህን ነገር እንዲያስተካከል እንግዲህ በጸሎት ነው ሌላ በምንም ከእግዚአብሔር ጋር ድርድር የለም። ከጸሎት እና ጸሎት ብቻ ነው እና ዳግዬ አሪፍ ሆኖ ህመሙ ሳይብስበት ደና ሆኖ ምናምን እንዲወጣ ደስ ይለኛል። አንድ ለምትወዱት ሰው የምትመኙት ነገር ነው። እኔ መልካምነቱን ነው ሁሉ የሚፈልገው ጥሩ እንዲሆንልኝ ይፈልጋለሁ። ቅድምም ተናግሬዋለሁ። ስለዚህ እግዚአብሔር ፍቃድ እንግዲህ ሰላም ያድርጋየው። ባይነኝ እኔ ምንም ነገር የለኝም። እንግዲህ መጠበቅ ነው። ያን ያህል ብዙ አይቆይም ብላኛለች፣ ግን ቀጥታ ቤት ትሪት መደረግ አለበት ምናምን ስላለች እንግዲህ ማየት ነው። እናት ምንም ማስተካከል እንዴ፣ ያም ሆን ህማሙን ነው እያሰብኩት ያለሁት እና እሱ ህክምናውን ጨርሶ ከሚወጣ እኔ እጠብቃችኋለሁ ልክ ምን አይነት ስሜት ይኑሩ አይኑሩ አላውቅም እና የሚገርማችሁ ነገር እናንተ ግን የማታስተውሉት ነገር ዛሬ ቀለበት አድርጌያለሁ ሆን ብዬ ምክንያቱ ይሄን ቀለበት ያደረኩት መሽተታ እንደዛ ሮጧል ምናምን እና ስለዚህ በቃ አንተ ሆን ብለህ ስለማትፈልገኝ ነው ስለዚህ እኔም ደግሞ እንደ ድሮዬ ቀለበት ናረጋለሁ ምናምን ብዬ ነው ያደረኩት ይኸው እንደምታዩት አሁን ግን ላውልቀው ምክንያቱም እሱም እግዚአብሔር ይመስገን አላየውም ቪዲዮ ካለፈ በኋላ ካየውም ግን ለእሱ ብዬ እንዳደረኩት እንድታውቁ ብዬ ነው አይገርማችሁ። በስመ አብ እኔ ግን ሆን ብዬ እንዲያ ነበር የፈለኩት ብጥር ብጥር አንዴ እንደዚህ ጸጉር ተቆረጥ እንዲበል ምናምን እያልኩ ነካካሁሉ ምንም ምንም ሊያይ አልቻለም። እና በጣም ደስ ብሎኛል። እግዚአብሔር ምስክሬን ዛሬ የመጣበት ወኔ ምናምን ነርሷም እንደነገረችኝ ከሆነ ይዞሽ በቶሎ ነው ደግሞ እንዲ ትልቅ ሆኖ ሲገረዙ ምናምን ጥሩ ነው ምናምን እና እንዳያችሁት ይሄ ወደ ቦታ የተበልሻለሁ ግን አውቄ ነው፣ መኪና ውስጥ ነው አርግ የመጣው። ይሄ ለሚኖረክ ሽለም አንተ ስቢሆን አትሰማኝም፣ ተገረስል ምናምን ጭቅጭቅ ለመፍጠር ነበር። እግዚአብሔር ብሎት እሱ አምኖ ነው የመጣው። እንግዲህ ኔም ደግሞ ይሄው ይሄው እሱም በኋላ ቪዲዮውን ሲያይ እንዳይመለስ እንዳይደብረው ለሱ ጭቅጭቅ ለመፍጠር ነው፣ አልገባም ካለኝ ብዬ ነው። እግዚአብሔር ተመሰገናውን፣ ገብቷል። ጠብቀዋለን፣ ህክምናውን ጨርሶ እንግዲህ። ቢያንስ አሁን አንድ ሰአት ተኩል ሆኗል ምናምን ወይኔ፣ ዳጊ መጣ ጋይስ መጣል አሁን ምንም መሳ እኔ እኔ እኔ አንድ ሰው እንዳይስቅ እግዚአብሔር ምንም ነገር እንዳትል።

ቶሎ ነው እንጂ ምንድነው የምትሄጂው እንዴ? አዎ ወንድ ልጅ ተበላሸ።

እቺ እንደም አዝለሽ ብታስገቢን ጥሩ ነው። እስቲ ቆይ፣ እንዴት ነው ማድረግ? እስቲ ቀናበል፣ እንደዚህ ይኸኛው አይደለም። ይሄ ልክ አይደለም። ይሄኛው መስፋት አለበት ላ

ምንድን ነው የምታስቀርሺው? ኧረ አላስቀረስኩም። እሺ በቃ ለነበረ ነገር ተመልካቾቻችን እናመሰግናለን። ወዳጆቻችን ቤተሰቦቻችን ሰላም ሁኑልን። አይዞህ ዳጊዬ፣ የእኔ ፍቅር፣ እኔ የእኔ ማመኝ፣ የእኔ ፍቅር። ብትነጫነጭ ይሆናል እኮ እንዴ። በቃ አሁን አንተ አገኘሁ ብለህ መነጫነጭ ነው እንዴ ስራ